ስለ ፍቅር ሲነሳ ብዙ አባባሎችን ሰምተናል። በተለይም ፍቅር እውር ነው የሚለው አባባል በተደጋጋሚ ይነሳል። እውነት ግን እንደሚባለው ነው? ግን ፍቅር አይናችን የሚጋርደውና ነገሮችን እንዳናስተውል የሚያደርገን በእውርነት ሳይሆን በትክክል ተጭበርብረን ወይም የሆነ ማጅግ ተሰርቶብን ቢሆንስ? በፍቅሯ ክንፍ እንድትል ያደረገች ሴት፣ የምታመልካት የምትመኛት ሴት ማራኪ ብቻ ሳትሆን አዋቂ ስልታዊና አታላይ ከሆነችስ? ዛሬ ወደ ጥልቅና ሚስጢራዊ ስፍራ እንጓዛለን። የጨለማ ሳይኮሎጂ ወይም ደግሞ ዳርክ ሳይኮሎጂ ወደሚባለው ዓለም በተለይ አንዳንድ ሴቶች እንዴት ስውር የስነልቦና ዘዴዎችን ተጠቅመው አንድን ወንድ ሙሉ በሙሉ በአእምሮ፣ በስሜት አልፎ ተርፎም በኃይል በቁጥጥራቸው ስር የሚያደርጉባቸውን ስምንት መሣሪያዎች እንመለከታለን። የዚህ ቪዲዮ ዓላማ ጥላቻን ለመፍጠር ወይም ሴቶች ላይ መጥፎ ስሜት ለመፍጠር አይደለም። ዓላማው ንቃትን ለመፍጠር ነው። ምክንያቱም አንዴ ጨዋታውን ከተረዳህና አንዴ አይንህን ከከፈትክ በድጋሚ በፍጹም በፍቅር ተጎጂ አትሆንም። አንደኛ፣ የፍቅር ቦምብ። ይህ የሚጀምረው በከፍተኛ የስሜት ማዕበል ነው። የፍቅር ቦምብ በሚባል ዘዴ እሷ አንተን እንደተመለክህ እንዲሰማ ታደርግሃለች የማያቋርጥና በተደጋጋሚ ወይም ደግሞ በያጋጣሚው የሚደረግ ምስጋና፣ ማለቂያ የሌለው ትኩረት፣ እኩለሌሊት ሳይቀር የሚላኩ መልእክቶች፣ የሚያባብሉ እይታዎች ታበዛብሃለች። እዚህ ላይ ሁሉም ነገር ፍጹም ይመስላል። በመጀመሪያ አንተ በዓለም ላይ እጅግ እድለኛው ሰው እንደሆንክ ይሰማሃል። ይህ የፍቅር ጎርፍ ግን እውነተኛ ፍቅር አይደለም፣ አደገኛ መሳሪያ ነው። ስሜታዊ ሱስ ለመፍጠር የተነደፈ ስልት ነው። ልክ አሳ መንጠቆ ላይ እንደሚወድቀው አንዴ ከተያዝክ፣ እርሷ ቀስ እያለች መጎተት ትጀምራለች። ሁለተኛው የተቆራረጠ ወይም ደግሞ አልፎ አልፎ የሚሰጥ ሽልማት ዘዴ የሚባለው ነው። እዚህ ላይ የስሜት መለዋወጥ ይከሰታል። አንድ ቀን ሞቃት ትሆናለች፣ በሚቀጥለው ቀን ደግሞ ቀዝቃዛ፣ የሆነ ጊዜ ደስተኛና ስሜታዊ ትሆናለች፣ ከዚያ ደግሞ በስሜት የራቀችና ችላባይ ትሆናለች። ይህ የተቆራረጠ ሽልማት ዘዴ ይባላል። ቁማርተኞችን ሱስ እንዲይዛቸው ለማድረግ በቁማር ማሽኖች ውስጥ ጥቅም ላይ የሚውለው አይነት ተመሳሳይ ዘዴ ነው። እሷን ለማስደሰት ትጥራለህ፣ ፍቅሯን መልሰ ለማሸነፍ ትሞክራለህ፣ ሳይታወቅህ ጥገኛ ትሆናለህ። ይህ ትክክለኛና ደስተኛ የምትሆንበትን ጊዜ ባለማወቅህ ሁልጊዜም ይህን እንድትጠብቅ ታደርግሃለች። ይህ ዘዴ ነገሮችን በጉጉት እንድትጠባበቅ ያደርግሃል፣ በዚህም ታጠገቧ አትርቅ። ሶስተኛው ዘዴ የጥፋተኝነት ስሜት መፍጠር ነው። ከፍቅረኛ ወይም የሆነ ጊዜ ከተዋወቅካት ሴት እንዲህ የሚል ንግግር ሰምተህ ታውቅ ይሆን? ብትወደኝ ኖሮ ይህንን ታደርግልኝ ነበር፣ ወይም እንዲህ እንዲሰማኝ ስላደረግከኝ ደስ ይበለህ አይነት ንግግር። ይህ የጥፋተኝነት ወይም የጸጸት ስሜት የመፍጠር ዘዴ ይባላል። እሷ ሁኔታዎችን የምታጣመምበት ስነ ልቦናዊ የማጭበርበር ዘዴ ነው። ምንም ስህተት ባትሰራም እንኳን አንተን ወንጀለኛ ታደርጋለች። ባልሰራሃቸው ነገሮች ላይ ይቅርታ በመጠየቅ ጊዜህን ታባክናለህ። ለእሷ ስሜት ተጠያቂ እንደሆንክ ይሰማሃል። እናም በአንተ ላይ ጥፋተኝነትን ሙሉ በሙሉ በማድረግ የበላይነትን ታገኛለች። ይህ ዘዴ አንተን በማሸማቀቅ የእሷን የበላይነት የማስጠበቅ ዘዴ ነው። አራተኛው ዘዴ የማግለል ወይም የመነጠል ዘዴ ነው። እዚህ ላይ ማኅበራዊ ወጥመድ ይጠመዳል። ቀስ በቀስ ከጓደኞችህ፣ ከቤተሰቦችና ከሌሎች ማህበራዊ መስተጋብሮች ትርቃለህ። እነሱ እኛን አይደግፉንም፣ ጓደኞችህ መጥፎ ጫና እያሳድረውብህ ነው፣ ላንተ የማስብልን ብቻ ነኝ፣ ቤተሰቦችህማ ትተውሃል፣ በማለት ከሌሎች እንዳትገናኝና በእነሱ ላይ ቅሬታ እንዲኖርበት ታደርጋለች። ይህ ላንተ የእውነት አስባና የፍቅር ይመስላል፣ ግን ወጥመድ ነው። እሷ አንተን ከሌሎች እያገለለችና እየነጠለችህ ነው። ምክንያቱም ወደ ማንም ዞር ማለት ካልቻልክ እሷ መላው ዓለምህ ትሆናለች። ሌላ ማንም ሰው ጋር አትሄድም። ይሄ ለሷ ምርጥ የመቆጣጠሪያ መንገድ ነው። አዎ ሁሉም ሰው አይፈልግኝም ብለህ እንድታምንና ያለችህ እሷ ብቻ እንደሆነች እንድታስብ ታድርግሃለች። አምስተኛው ዘዴ በወሲብ የመቅጣት ዘዴ ነው። ወሲብ በስውር ሳይኮሎጂ መሳሪያዎች ሳጥን ውስጥ ካሉት እጅግ በጣም ኃይለኛ መሳሪያዎች አንዱ ነው። አንዳንድ ሴቶች ይህንን መሳሪያ በትክክል ይጠቀሙበታል። በዚህም ለእሷ ታዛዥ ስትሆን ወሲብ ይፈቀድልሃል፣ እና ደግሞ ባህሪህ ካስቸገረና አጠራጣሪ ከሆንክ ትከለከላለህ። ይህ አንተን ለማጥመድና በቁጥጥር ስር ለማድረግ በጣም ወሳኙ ዘዴ ነው። የጠየከውን ነገር ለማግኘት ከፈለግ አንተም ታዛዥ መሆን ይጠበቅብሃል ያንን ለማግኘት ደግሞ እሷ የምትልህን መፈጸም የግድ ይልሃል። በዚህም እያንዳንዱ እንቅስቃሴህ በእሷ ቁጥጥር ስር ይሆናል ማለት ነው። ሁለተኛው ዘዴ ጋዝላይቲንግ ወይም የራስን አእምሮ መጠራጠር ነው። በዚህኛው ዘዴ ታታልልሃለች፣ ግን አንተ አብደሃል እንዴ ትልሃለች። ተዋሻለች፣ እናም ደግሞ እሷን በመጠራጠርህ ምክንያት እብድ እንደሆንክ ትነግርሃለች። አንተም ልክ እንዳልሆንክ ይሰማሃል። ይህ ጋዝላይቲንግ ይባላል። የራስህን እውነታ እንድትጠራጠር ለማድረግ የሚያገለግል ኃይለኛ የስነ ልቦና ዘዴ ነው። ራስህን መጠየቅ ትጀምራለህ። አብዝቼ እያሰብኩ ነው፣ ምናልባት ችግሩ እኔ ጋር ይሆን እንዴ ብለህ ትጠይቃለህ። እናም የራስህን አእምሮ አንድ ከተጠራጠርክ እሷ አሳምራ ትቆጣጠረዋለች። በዚህን ጊዜ ታዲያ እሷ ያለችህን በሙሉ ታደርጋለህ። ሰባተኛው ዘዴ ትራያንጉሌሽን ወይም ደግሞ የቅናት ጨዋታ የሚባለው ነው አብርሃት ሆነህ አንዳንድ ጊዜ በዘፈቀደ በሚመስል መልኩ ሌላን ወንድ እንዴት እንደምትጠቅስ አስተውለህ ታውቅ ይሆን? ወይም ደግሞ የቀድሞ ፍቅረኛዋን አንስታብህ ታውቃለች። አንዳንድ ጊዜ ደግሞ ከፊት ለፊትህ ወይም በሆነ ቦታ የሆነን ወንድ እየዞረች አይታ ፈገግ ስትልና ስትግባባ አጋጥሞህ ያውቃል። ይህ ትራያንጉሌሽን ይባላል። ጥናትን፣ አለመረጋጋትንና ውድድርን ለመፍጠር ሶስተኛ ሰው መጠቀም። ይህ ሚዛንህን እንድታጣ የሚያደርግህ ዘዴ ነው። እናም ዋጋህን ከሌሎች አንጻር አወዳድረህ ተስፋ እንድትቆርጥ ታደርጋለች። በቃ ብዙ ሰው እያያትና እያናገራት ስለሆነ አቅሜን ማወቅ አለብኝ እንድትልና እሷ አንተን በቁጥጥሯ ስር ለማዋል የምትጠቀምበት ዘዴ ነው። ለምሳሌም የሆነ ጊዜ አይታህል ስንት ሰው እንደሚያይን ልትል ትችላለች። ይህም ማለት አንተ ብታስቀይመኝ ብዙ ፈላጊ ያለኝ በማለት አንተ ዝም ብለህ እሷ ያለችን ሁሉ እንድትሰማና እንድታደርግ ከእሷ ቁጥጥር ውጪ እንዳትወጣ ለማድረግ የምትጠቀምበት ዘዴ ነው። ስምንተኛውና የመጨረሻው ዘዴ ደግሞ የሽልማት ክልከላ ዑደት ውስጥ በማስገባት ሱስ የማስያዝ ዘዴ ነው። ይህ ዘዴ አንተን ልክ እንዳሻንጉሊት ማድረግና ተጫዋችና ታዛዥ ስትሆን ፍቅር ትሰጠሃለች። እንደዛ ካልቀጥልክ ደግሞ ትነጥቀሃለች። ይህ ዑደት አእምሮህን ልክ እንደ ላብራቶሪ አይጥ መሞከሪያ ታደርጓለች። መረጋገጥ ስትል ሱስ ይይዝሃል፣ እናም እሷን ማጣት ያስፈራሃል። ከነዚህ ዝርዝሮች በኋላ አንድ እውነት ግን ማወቅ የግድ ይለሃል። ሁሉም ሴቶች እነዚህን ዘዴዎች አይጠቀሙ፣ ግን የሚጠቀሙት እጅግ በጣም የተካኑ ናቸው። እነዚህ ሴቶች ፍቅር አይፈልጉም፣ ቁጥጥርን ግን አሳምረው ይፈልጋሉ። ነገር ግን አንተ እነዚህን የሥነ ልቦና ዘዴዎች አንዴ ከተረዳህና ካወቅህ አንዴ በግልጽ ካስተዋልክ ኃይልህን መልሰህ ታገኘዋለህ። አስታውስ፣ እውነተኛ ፍቅር ቁጥጥርን አይፈልግም። እውነተኛ ግንኙነት የአእምሮ ጨዋታዎችን አይጫወትም። በፍጹም የሌላ ሰው የሥነ ልቦና ባሪያ አትሁን። የራስህ አዛዥና ተቆጣጣሪ ሁን። ይህ ቪዲዮ ዐይንህን ከከፈተልህ ለሌላ ሊሰማ ለሚፈልግ ወንድ አካፍለው። ከታች ባለው የኮሜንት መስጫ ላይ አስተያየትን እንቀበላለን። ከነዚህ ዘዴዎች ውስጥስ የትኛው አጋጥሞ ያውቃል? ወይስ አንድ ሰው በአእምሮህ እየተጫወተ እንደሆነ ትጠራጠራለህ? ለማንኛውም በኮሜንት ላይ ያሳውቃል። የላይክ ቁልፉን ተጫን፣ ሰብስክራይብ አድርግ፣ እናም ደግሞ የደወል ምልክቷን አን በላት። ምክንያቱም ወደ አእምሮ ጨለማ ክፍሎች በጥልቀት እየገባን ነው። ልክ እዚህ ቪዲዮ ላይ እንዳየኸው ሌሎች ታክቲኮችንም ይዘንልህን እንቀርባለን።